አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ሰኔ 24 በዚች ቀን ሙሴ ጸሊም በሰማዕትነት ሞተ። ሰዎች ከገድሉ የተነሳ ይህን ቅዱስ ያደንቁታል። እርሱ አስቀድሞ መንግስት ሰማያትን ገፍቷት ነበርና፣ እርሱ በስጋው ጠንካራ በስራውም ኃይለኛ ነበር። የበላና የጠጣ የቀማና ያመነዝር ነበር ይገድልም ነበር። ማንም ሊቋቋሙ አይችልም ነበር። አንድ በግ በአንድ ጊዜ ጨርሶ እንደሚበላና አንድ ፊቀን ወይን ጠጅ እንደሚጠጣ ስለ እርሱ ተነግሯል። እርሱም ፀሐይን ለሚያመልኩ ሰዎች አገልጋይ ነበር። ብዙ ጊዜም ወደ ፀሐይ እያንጋጠጠ ፀሐይ ሆይ አንተ አምላክ ከሆንክ አነጋግረኝ ይል ነበር። ደግሞም በልቡ የማላውቅህ ሆይ ራስን አሳይቡቀኝ ይል ነበር። ከዚህም በኋላ በአጼት ገዳም ያሉ መነኮሳት እግዚአብሔርን ያውቁታል ያዩታልም እያሉ ሲነጋገሩ ሰዎችን ሰማቸው። ያን ጊዜም ተነሳ ሰይፉን ታጥቆ ወደ አጽቂት ገዳም በደረሰ ጊዜ አባ ኤስድሮስን አገኘው። አባ ኤስድሮስም ፈራው። ሙሴ ጸሊምም እውነተኛውን አምላክ ታሳውቁኝ እና ታስረዱኝ ዘንድ ወደ እናንተ መጣው አለው። አባ ኤስድሮስም ወደ አባ መቀርስ ወስዶ አገናኘው። እርሱም ተቀብሎ ሃይማኖትን አስተማረው። እንዲህም አለው፣ ታግሰ የማስተምርህን ከጠበክ እግዚአብሔርን ተዋለ። ከዚህ በኋላ የክርስትና ጥምቀትን አጥምቆ አመነኮሰው ከብዙዎች ገድለኞች ቅዱሳን ይልቅ ብዙና ጽኑ ገድልን መጋደል ጀመረ። ሰይጣንም ቀድሞ ሲሰራ በነበረው በመብሉና በመጠጦ በዝሙቱም ይዋጋው ነበር። እርሱም በራሱ ላይ የሚደርስበትን ሁሉ ለአባ ኤስድሮስ ሲነግረው ነበር። እርሱም አጽናንቶ ሊሰራው የሚገባውን ያስተምረው ነበር። ከገድሉም ብዛት የተነሳ አረጋዊ መነኮሳት በተኙበት ጊዜ ቤቶቻቸውን በመዞር ውሃ መቅጃዎችን ወስዶ ውሃ መልቶ በየቤታቸው ደጃፍ ያኖር ነበር። ውሃው ከእርሱ ሩቅ ነበርና እንዲህም እያደረገ በመጋደል ለብዙ ዘመናት ኖረ። ሰይጣንም በእርሱ ቀንቶ በእግሩ ውስጥ አስጨናቂ የሆነ አመታትም መጥተው ተኝቶም እየተጨነቀ ብዙ ቀን ታመመ። ከዚህም በኋላ የመታውና የሚፈታተነው ሰይጣን እንደሆነ አውቆ ስጋውን በእሳት ለብልቦ እንደ ደረቅ እንጨት እስኪሆን ድረስ ተጋድሎን እና አገልግሎቱን አበዛ። እግዚአብሔርም ትዕግስቱን አይቶ ከደ የፈወሰው፣ የሴጣንንም ጦር ከርሶ አራቀለት። የመንፈስ ቅዱስም ጸጋ አደረበት። ወደ እርሱም አምስት መቶ ወንድሞች መነኮሳት ተሰበሰቡ። በእነርሱም ላይ አበምኔት ሆነ። ከዚህ በኋላ ቅስና ሊሾሙት መረጡት። በቤተ መቅደስም በሊቀ ጳጳሱ ዘንድ አቆሙት። ከዚህ በኋላም ቅስና ሊሾሙት መረጡት። በቤተ መቅደስም ሊቃነ ጳጳሳቱ ዘንድ ባቆሙት ጊዜ ሊቀ ጳጳሳቱም አልፈቀደም ነበር። አረጋውያንም ይህን ጠቋራ ለምን አመጣችሁት ከዚህ አውጡት አላቸው። እርሱም መልክ የከፋ ጠቋራው ሆይ መልካም አደረጉበት በማለት ራሱን ገሰጻ ወጣ። ከዚህ በኋላ ደግመኛ ሊቀ ጳጳሱ ጠራውና እጁን በላዩ ጭኖ ቅስና ሾመው እንዲህም አለው። ሙሴ ሆይ በውስጥም በውጭም ሁለመና ነጭ ሆነ። በአንዲትም እለት ቅዱሳን አረጋውያን ወደ እርሱ መጡ። በእርሱም ዘንድ ውሃ አልነበረም። እርሱም ከበዓቱ ብዙ ጊዜ ወጣ ገባ ይል ነበር። ከዚህ በኋላም ብዙ ዝናብ ዘርሞ ጉድጓዶች ሁሉ ሞላ። አረጋውያንም ለምን ብዙ ጊዜ ወጣ ገባ ትል ነበር ብለው ጠየቁት። እርሱም እግዚአብሔርን ውሃ ካልሰጠኝ ቅዱሳን አገልጋዮችን ምን አጠጣለው እለው ነበር። በቸርነቱም ዝናብ ልኮ ውሃን አገኘን አላቸው። በአንዲትም መለት እለት አባ ሙሴ ካረገን ጋር ወደ አባ መቀርስ ሄደ። አባ መቀርስም የሰማዕትነት አክሊልን ያለው ከእናንተ ውስጥ አንዱ እነሆ ያለው አላቸው። አባ ሙሴም አባቴ ሆይ፣ ምናልባት እኔ እሆናለሁ በሰይፍ የገደለ በሰይፍ ይገደል ዘንድ አለው የሚል ጽሑፍ አለና ብሎ መለሰ። ከዚህ በኋላ የበርበር ሰዎች መጡ። አባ ሙሴም ከነርሱ ጋር ያሉትን መነኮሳት እነሆ የበርበር ሰዎች ደረሱ፣ መሸሽ የሚፈልግ ይሽሽ አላቸው። እነርሱም አባታችን አንተስ አትሸሽም አሉት። እርሱም በሰይፍ የገደለ በሰይፍ ይገደል ስለሚለ እግዚአብሔር ቃል እነሆ ይችን ቀን ለውዝ ዘና ስጠብቃት ኖር ያለው አላቸው። ወዲያውኑ የበርበር ሰዎች ገብተው በሴፍ ገደሉት። መሸሽ ስላልፈለጉ ከእርሱ ጋራ ሰባት መነኮሳት ተገደሉ። አንዱ ግን በምንጣፍ ውስጥ ተሰወረ። የእግዚአብሔር መልአክ አየ፣ በእጁም አክሊል ነበረ፣ እርሱም ቆሞ ይጠብቅ ነበር። ይህንም ባየ ጊዜ ከተሰወረበት ወጣ፣ የበርበር ሰዎችም ገደሉት፣ የሰማዕትነትም አክሊል ተቀበለ። ወንድሞች ከሃዲና ነፍሰ ገዳይ፣ ቀማኛና ዘማዊ ነበረ። ለውጣ ደግ አባት ለውጣ ደግ አባት መምህር ናይ መጻና መነኮሳትም ስርዓትን የሰራ ካህን እንዳደረገችው በሁሉም አብያተ ክርስቲያናት ስሙ እንዲጠራ እንዳደረገችው የንስሓን ኃይሏን ተመልክቶ ስጋውን በአስቄጥስ ገዳም ደርምስ በተባለ ቦታ ለዛለም ይኖራል። ከርሱ ብዙዎች ድንቆች ተአምራቶች ይታያሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዛለሙ አሜን። አንድ አምላክ በሚሆን በአቦል መንፈስ ቅዱስም ሰኔ 25 በዚች ቀን ከ72ቱ ርድእት አንዱ የጽራቢው ዮሴፍ ልጅ ሐዋርያው ይሁዳ በሰማትነት ሞተ። ዛ አቅረብኩ ማይሌት ያዘኪሪ አይላፈ መሰጸምዱ ዘልፈ ለለነብብ ተወከም ሰኔቴ መጻፈ እንተረሴከ እግዚኦ